እናንተ ፍቅር እየሰራ ነበረ። ደግሞ መቶ የሚገርምሽ ነገር እንደሚወድኝ እየነገረኝ ነበር። እኔ የምልሽ ቆይ ፍቅር በቃ እንደዚህ በፍቅር ይመጣሉ ብዬ ነበር እየጠበኩት። በጣም በጣም ከልቤ ነው። እኔ አልጠበቅኩም። በጣም በጣም በሰርፕራይዝ በፍቅር መጣለው ብዬ ነበር ያሰብኩት። ምክንያቱም ያኔ በቃ ሌሊቱን እንዳያችሁት ነው እና በጣም ስትደሰት ነበር ሄሉዬም። እሱም ያው ሳያስብ ያው በውስጡ ያለው ምንም ሺ ጊዜ ብሰክር ብጠጣም ያው ሆዲ አባውን ብቅል ያወጣል እንደሚባል ያው ውስጡ ውስጡ የሚያስበውን ስለሚያስባት ስለሚወዳት ስለሚያፈቅራት ነው ያን ሌሊት እሷ ጋ ቤቷ ድረስ አንኳኩቶ ሄደ ብዬ ነበር ያሰብኩት። እንዳሰብ ነው አልሆነም እና መጨረሻው በጣም ነው የሚያስጠላ። በቃ እንዴት እንዳዘንኩኝ እና ያ በጣም ነው ያናደደኝ። እሺ፣ ማደር እኮ እኔ ፈልጌው አይደል የሚያደርኩት፣ ታውቂያለሽ ይልን። ኦኬ ይቅርታ ጠይቃለሁ፣ በጣም ይቅርታ ነው። ቀን ጀምሮ እሷን ነገር መውጣት፣ ሁሉ ነገር መዝጋት ፈልጋለሁ። ቀን ያለን ነገር እንደተለያየና እንዳቆምን ታውቂያለሽ። በሰዓቱ ነገር ሁሉንም ነገር ለመፍታት እየጠር ነበር አይደል? ሁሉንም ነገር እንደዛ ነው። ሩሙም ጠራሽኝ፣ እያወራን ነው የነበረው ነበር አይደል? በመሀል መጥቶ ሌላ ምንም የተፈጠረ ነገር የለም። እሱ እንዳለ ቆይ ቆይ፣ ያብ ምን ማለት ነው? ቆይ ሌላ ምንም የተፈጠረ ነገር የለም። ምን ለምን ታሽሞናም ሆናለ እንዴ? እዚህ ጋር የምትንጨረጨረው ያነም ለፍቅር ብላ ነው ይሄን ያክል። በነገራችን ላይ ሄሉ በጣም ዋጋ የከፈለችው እንዴ? ለምን አይገባህም አንተ? ይቅርታ አልቀበልም አለ ምን ማለት ነው? ቆይ እችን ልጅ ለምንድን ነው ምንም ከሆነት ምንም ከለለ በመሃላችሁ ምንም ከለላችሁ ለምንድን ነው ቆይ ከመሃላችሁ፣ ማተሶጧት እንዴ ብኖሪ ነው መሰለኝ እስካሁን አንጠርጥለ የምትሰራት እንዴ? በጣም ነው ያናደድከኝ። እግዚአብሔርን ረድዛ ዲ በጣም እንዲህ በጣም ጥጋቡ ይቅርታለች ልጅ ከአንድ ሁለት ሶስቴ አንተን አንተ ለማግኘት ያደረገችው ጥረት ነው፣ አንተ ከመፈለግ አንጻር ያደረገችው እንትን ነው፣ ለፍቅር ያደረገችው ዋጋ ነው። እሷን ራሷን ዝቅ አድርጋ፣ እንዲህ ሴት ልጅ እንደዚህ ተንበርክካ፣ አንተ ደግሞ እዚህ ጋር አምጥተ ትሽሞነሞናለች እንዴ? እንዴ ምንም ካልሆነች ታዲያ ምን ትሰራለች እናንተ መሃል እንዴ? እሱን ንገረን ደግሞ ታወራለች እንዴ? እኔ ጨርሻለሁ። አንተም በህይወት አልመጣብህም። እንደፈለጋችሁ መሆን ትችላላችሁ ከዚህ በኋላ። እኔ ምገርመኝ እኮ የያብ ነገር እዚህ ጋር ነው። በቃ በሱም ብሶ በቃ በልዑል እና በሄሉ መሃል ሌላ ንግር እንዳለ አስመስሎ ይቀናል። እንደ ቅጥ እንዲሚያቃጥለው ነገር ምንድን ነው? እንደዚህ መቅናት ከወደድከት ለምን ይቅርታን አልተቀበልክም? ይ ለምንድነው ይሄን ያክል ክፍተት መስጠት፣ ምን አስፈለገ? ያረጠረገበል እንዴ? እሷን ራሱ እንዳልክ እየፈለጋት ነው እንዴ? ከነ ልጇ እኮ እቀበላለሁ አለ እኮ አቢቢ፣ ልንገሪ ብዬ ነው ካልሰማክ

እኔ እኮ የምትገርመኝ ይቺ ነች። ቆይ ምንም በመሀላችሁ ከሌለ ለምን ትደክም ያለሽ? ታዲያ መድከም እኮ አይጠበቅብሽም ነበረ። ለምን ትደክም ያለሽ እንዴ? ሪያ አላበዙም እንዴ? ቆይ ቤተሰብ እንዴት አያችሁት? ደህና ናችኋ? እኔ ጋር ሁሉ ሰላም፣ እግዚአብሔር ይመስገን። በጣም ስለተናደድ እኮ ሰላምታ ራሱ አላስቀደምኩም። የምር ይቅርታ። ና ሄሉዬ አሁንም ጀግና ነሽ። እውነት ከዚህ በኋላ በአሪፍ ቪዲዮ እንደምናይሽ ባለሙሉ ተስፋ ነኝ። አልጠራጠርም ያው ከዚህ ከዚህም በላይ አሳልፈሻል እና ይሄ ለአንቺ ምንም አይደለም እና ለአንድና ለመጨረሻ የወጣልች መሰለኝ። እና ደግሞ እኔ ማሳስብሽ ነገር ብኖር እንዳልክዬ ነይ ከልጅሽ ጋር እቀበላለው እውነት በሆነ እና ባረገሽና ባመጠሽ እኔ ባሳደግኩኝ እያለኝ ነው። ከዚህ በኋላ ቤተሰብ እንዴ ምን እንጠብቃለን? ለእንዳልክ ሸር ሸር አርጉላት እንደ አቲ በጂ አቲ በጂ እንደ ሄሉዬ ኩሩ ጀግና ሴት ከዚህ ከዚህ በኋላ ወደፊት እንደ እንደዚ ሆነ ሆነሽ ማየት አንፈልግም። እንደዚህ ሆነሽ ማየት አንፈልግም እና መካሪ መከታ ኩሩ ቀብራራው ወንድም ይያው። ሄሉዬ በጣም ነው የምናመሰግንሽ፣ በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። እስከ መጨረሻው ድረስ ከጎኗን ስለነበር በጣም ነው የምንወድሽ። በዚህ መልኩ ባትመጡ ደስ ይለኝ ነበር ግን እና ሄሉ የኔ ቆንጆ የኔ ጀግና፣ ከዚህም በላይ አሳልፈሻልና እቺ ላንቺ ምንም አይደለችም። እቺንም አልፈሽ ነገ ደግሞ በደስታ በሰርፕራይዝ በሳቅ በጨዋታ እንዴት ምትመጪ በፍቅር እንደምትመጪ ባለ ሙሉ ተስፋ ነኝ። በቀጣይ ቪዲዮ እኔ ይሄን አልጠበቅኩም ዛሬ እውነት ለማውራት እና በቀጣይ ቪዲዮ እንደምታስደስችን አልጠራጠርም። እኛም ተጨንቀን ነበር፣ የምር የምር ነው እና ያኔ በቃ ተደስተሽ ስላየንሽ ያኔ ያ ምንታ ምንታው ነው ምን ሰጥ ምናምን እንዲ አሁንም ምንም ጊዜው አላለፍም ይያል ስን ስለነበረ የምር እውነት በቃ በፍቅር ያደራቸው መሰለኝ። በይቅርታ በሰርፕራስ ምትመጡ ነው መሰለኝ። አንወስ በቃ ህይወት እንደዚህ ነች። ከዚህ በኋላ ግን እኔ በየትኛውም አጋጣሚ አያገኘኝም አላገኘውም። መልካም ህይወት ይጠሙ። ጨርሻለሁ።